የማዕከላዊ ኢትዮጵያ ክልል ጤና ቢሮ በክልሉ የቲቢ ታማሚዎች በብዛት የሚያስተናግዱ የሰባት ሆስፒታሎች የጤና ባለሙያዎች የበሽታው ስርጭት ለመግታት ያለመ የአቅም ማጎልበቻ መድረክ ተካሂዷል። ሀገራችን ኢትዮጵያን ጨምሮ በታዳጊ ሀገራት የበሽታው ጫና ከፍተኛ መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል ጤና ቢሮ በሽታዎች መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ ፍስሀ አለመንጎ፣ እንደ ክልልም የልየታ መጠኑ ዝቅተኛ በመሆኑ በበሽታው ሳቢያ የሚሞቱ ዜጎች መታደግ ይገባል ነ ያሉትም። በክልሉ ከ100 ሺህ ህዝብ በአማካኝ 146 ሰዎች በቲቢ በሽታ እንደሚያዙ የተናገሩት አቶ ፍስሀ ባለፈው አመት በተከናወኑ ተግባራት በክልሉ 7000 ዜጎች በቲቢ በሽታ መያዛቸው ተለይተው ህክምና ተደርጎላቸዋል ብለዋል። በቲቢ በሽታ ዜጎች የከፋ ጉዳት እንዳይገጥማቸው ሆስፒታሎችና ጤና ጣቢያዎች ትስስር ፈጥረው እንዲሰሩ ማሳስበዋል። በቢሮ የበሽታ መከላከልና ጤና ማጎልበት ዳይሬክቶሬት የቲቢ ስጋደዌ ና ሌሎች የሳንባ በሽታዎች መከላከል መከላከልና መቆጣ መቆጣጠር ፕሮግራም አስተባባሪ አቶ ሙሉጌታ ሀይለ ሚካኤል የቲቢ በሽታ ምልክቶች የሚታይባቸው ዜጎች ፈጥነው መታከም እንዳለባቸው ተናግረዋል። ቲቢን ለመከላከል አንደኛ አጠገባችን ያለውን ወይም ደግሞ እኛ ራሳችን የቲቢ ምልክቶች ካሳየን ሳናሳይም ደግሞ የቲቢ ታካሚ ከነበረ ሰው ጋር አብረን ቆይተን ከሆነ የጤና ተቋም ያለበት ሄደን መመርመር አለብን። ታማሚው ብቻ ሳይሆን ከታማሚው ጋር አብሮ ምኖር ሰው ሊስት ተደርጎ ጤና ክስቴንሽናል ትሆን ችላለች ወይ ደግሞ ጤና ጣቢያ የትኛው ሆስፒታልም ሊሆን ይችላል። የቲቢ ታካሚ የሆነ ሰው አብሮት ያለውን ሰው ይገሌ ይገሊት ከኔ ጋር አብረው ምኖሩ ናቸው ብሎ ሊስቱን መስጠት፣ እነዛ ሰዎች ተመርምረው ለመከላከያ የሚሆን መድኃኒት ደሞ አለ። አፍና አፍንጫ በማስክ በመሸፈን የበሽታው ስርጭት መግታት ይቻላል የሚሉት አቶ ሙሉጌታ በቤት በጉዞ ወቅትና በሌሎችም አጋጣሚዎች በቂ አየር እንዲገባ ማድረግ እንደሚገባም ተናግረዋል። ቲቪ አየር ላይ አለ ብያለሁ። ማን ካለ የቲቪ ታማሚ ካለ ቤታችንንም መስኮት በመክፈት ማናፈስ አለብን። አምስትም ሰዓቱን አራትም ሰዓቱን ያን ሁሉ ስንጓዝ መስኮት ማንከፍት ከሆነ አጠገባችን ካለው የቲቪ ታማሚ ቲቪን እየሸመትን እንሄዳለን። በሰላም ገብትን ግን በሽታ ይዘን ወደ ቤታችን እንሄዳለን። ስለዚህ መስኮቶችን መክፈትን ሊማዳችን ልናደርግ ይገባል። በክልሉ ለቲቢ ምርመራ የሚያገለግሉ 54 ጂን ኤክስፐርት ማሽኖች መኖራቸው ጠቁመው ለእያንዳንዱ ወረዳና አጎራባች ማሽኑ ተዳርሷል ብለዋል። የቡታጅራ ሆስፒታል ሜዲካል ዳይሬክተር ዶክተር ጀማይካ ላንቻሎ ሆስፒታሉ በርካታ የቲቢ ህሙማንን ህክምና እየሰጠ መሆኑን ገልጸዋል። ምናልባት በክልልም ደረጃ በዚህም አካባቢ ደረጃ

ሰው ይድናል። የተላመደ ቲቢ የተያያዘው የታከሙ ናሏት እንደው ስታላችን ከተላመደ ቲቢ ጋር ተያይዞ ከ120 በላይ የሆኑ ታካሚዎችን በተላመደ ቲቢ ብቻ በተኝቶ ሕክምና ደረጃ አክመን በሙሉ የዳኑም አሉ። መድሃኒት የተላመደ ቲቢ ታማሚ የነበረ አንድ ታካሚ ከ15 አመታት በኋላ ከቲቢ በሽታ መዳን ችሏል ብለዋል። መድሃኒት የተላመደ ቲቢ በቀላሉ በህክምና የሚያስቸግር ስለሆነ የሱ ደግሞ የመጀመሪያ ደረጃ ሕክምና የመጀመሪያ መድሃኒቶችን ለውጥ አላመጣም ብሎ አስቸግሮን ከዛ በኋላ ድጋሚ ለእሱ ብቻ የተዘጋጁ መሬቶች ነው ሲታከም የነበረው። በዛ የተነሳ አሁን ላይ ሙሉ ለሙሉ ታክሞ ወደ ስራ ወደ ህዝቡም ገብቶ መለሶ ተርፋማነትን እንደዚህ ጋር ሊያገለግል የሚችልበት ነው። የዓለም ጤና ድርጅት መረጃ እንደሚያመለክተው ባለፈው የፈረንጆች ዓመት በዓለም አቀፍ ደረጃ ከስምንት ነጥብ ሁለት ሚሊየን ህዝብ በላይ በቲቢ በሽታ መጠቃታቸውና አንድ ነጥብ ሶስት ሚሊዮን ያህሉ በዚሁ በሽታ ህይወታቸው ማጣታቸው ጠቁመዋል።